አቶን ዳሻው የረመዳን ወር የእስልምና እምነት ተከታዮች በጾም በሶላት በዱዓ በመመጽወትና ከፈጣሪ ዘንድ ምህረትን በመማፀን የሚያሳልፉበት ወር መሆኑን ገልጸዋል በህዝበ ሙስሊሙ ዘንድ በድምቀት ከሚከበሩ ታላላቅ በዓላት አንዱ ኢዳል ፈጥር መሆኑን የገለጹት አቶንዳሻው ዳሻው የረመዳን ወር በጾምና በዱዓ ከማለፉ ባሻገር ትልቅ የመደጋገፍ ባህል አለው ብለዋል። ይህንኑ ባህል በበዓል ወቅት የተቸገሩትን በመደገፍ ማስቀጠል እንደሚያስፈልግ አሳስበዋል። በበዓሉ የሌላቸው አቅመ ደካሞች ካሉ በመጥራት በመጋበዝ፣ በመርዳት በጋራ አብሮ የማሳለፍ ባህላችንን ማጠናከር የሚችልበት ሁኔታ ሊኖር ማድረግ ያስፈልጋል። አካባቢያችን ሰላም እንዲሆን፣ ምናልባት በዓሉን ሊያደፈርሱ የሚፈልጉ የተለያዩ አካላት ካሉ ከጸጥታ ኃይላችን ጎን በመሰለፍ ተቋማ በማለግ ይህ በዓል በሰላም ሊያልፍ የሚችልበት ሁኔታ እንዲኖር ከመንግስት ጎን እንዲሰለፉ ጥሪን እያቀረብኩ መልካም የበዓል ጊዜ እንዲሆን እመኛለሁ። የእስልምና እምነት በኢትዮጵያ ካሉ ጥንታዊ ሃይማኖቶች አንዱ መሆኑን በመግለጽ የእምነቱ ተከታዮችም በረመዳን ወር ለአካባቢና ለሀገር እንዲሁም ለዓለም ሰላምና ደህንነት በጸሎት የሚያሳልፉበት ነው ብለዋልም። በዓሉ የሰላም የመቻቻልና የአብሮነት እሴቶች ጎልተው የሚታዩበት እንዲሆን ተመኝተዋል። የተለያዩ እምነቶች አሉ። በርካታ እምነቶች ያሉም ቢሆን እኛን ለየት የሚያደርገው የእምነት ልዩነት ሳይኖር አንዱ ሲያከብር ሌላ አብሮ የሚደሰት መሆኑ ነው። በዚህ መሰረት የእስልምና እምነት ተከታዮች በዓል ያው ስታከብሩ፣ ሌሎችን በመስራት አብሮ የማክበር ኃይላችን መጠናከር አለበት። ሌሎቻችንም ደግሞ ወንድን እስልምና እምነት ተከታዮች በዓል የኛ በመሆኑ አብረን በጋራ ተደስተን ማክበር የሚችልበት ሁኔታ እንዲኖር ኢትዮጵያዊ ባህላችን አጠናክረን የምንቀጥልበት በዓል እንዲሆን በዚህ አጋጣሚ መልዕክት ማስተላለፍ ፈልጋለሁ። ለመላው የእስልምና እምነት ተከታዮች እንኳን ለአንድ ሺህ አራት መቶ አርባ ስድስተኛው የኢድ አልፈጥር በዓል በሰላምና በጤና አደረሳችሁ ብለዋል። በዞናችን የምትገኙ አልፎም በሀገራችንና በዓለም ደረጃ የምትገኙ የሙስሊም እምነት ተከታዮቻችን እንኳን ለአንድ ሺህ 446ኛው ዓመት የኢድ አልፈጥር አደረሳችሁ። በዓሉ የሰላም የጤና እንደሆነ እንመኛለን።